ወደ 15 ሺህ ብር በቀን ይገኛል ማለት ነው። 15 ሺህ ብር ንጹህ ትርፍ። ስለዚህ በወር ሲሰላ ወደ 400 ሺህ ብር ትርፍ ይኖረዋል ማለት ነው። እንግዲህ አጃክስ በሀገራችን ውስጥ በጣም በሁሉም ቦታ ማለት ይቻላል ተደራሽነት አለው። ወደ ገጠርም ስንሄድ ኤሌጋንት ማሽነሪ ሾፒንግ ጥራት ላይ የተለያዩ ድርጅቶችን ሄዶ አማክሮ ነው እየሰራ ያለው። ለአጃክስ የተዘጋጀ የከለር ኬሚካል አለ። እሱን ስንቀላቀልበት ነው። ስለዚህ አጃክስ ምርት አላቂ በመሆኑ ዲማንዱ በጣም ከፍተኛ። ይህ ማሽን እንዴት እንደሚገጣጠም እንዴት ተፈቶ እንደሚነቃቀል እንዴት እንደሚገጣጠም ሁሉን ነገሮችን አሳይተን እና አሰልጠነን ነው የምንሰጠው። በጣም ነው የምናመሰግነው። ስሜ ዮሴፍ አበባው ይባላል። የድርጅታችን ስም ኤሌጋንት ማሽነሪ ሾፒንግ ይባላል። ኤሌጋንት ማሽነሪ ሾፒንግ የተለያዩ ማሽኖችን ይሰራል። መርካቶ ቲዩብ ልታስተዋውቁልን ስለመጣችሁ በጣም ነው ናመሰግነው። እንግዲህ ዛሬ ደግሞ ይዘንላችሁ የመጣ ነው የአጃክስ ሳሙና ማሽን እንዴት ማምረት እንደሚቻል እና ስለ ዋጋው ምን ያህል ዋጋ ምን ያህል ካፒታል እንደሚያስፈልግ ነው። በአይነቱ ለየት ያለ ማሽን ነው ይዘን የመጣ ነው። ከሌሎች ድርጅቶችም የእኛ ማሽን ለየት የሚያደርጋቸው ብዙ ነገሮች አሉ። እሱን በኋላ ላይ የምንገልጸው ይሆናል። እንግዲህ አጃክስ ማሽን በሀገራችን በጣም ተጠቃሚው በጣም ሰፊ ነው። ከኪችን እስከ ትላልቅ ሆቴሎች ይጠቀሙበታል። አጃክስ ማሽን ሁለት አይነት ማሽኖች አላቸው። አንደኛው ማብኪያ ሲሆን ማብኪያ ወይም ሚክሰር ይባላል። ሁለተኛው ደግሞ ቅርጽ ማውጫ ወይም ፕሎደር ተብሎ ይጠራል። አሁን የምታዩት ፕሎደሩ ነው፣ ቅርጽ ማውጫው ከተቦካ በኋላ ኬሚካሉ ወደ ቅርጽ ማውጫው ነው እየወሰድን ያለ ነው። የመጀመሪያው ደግሞ ሚክሰር ነው። ሚክሰሩን በኋላ ላይ እናየዋለን። ባለ ሁለት የሚያመርት ቅርጽ ማውጫ ነው። ይህንን የማይፈልጉ ከሆነ ባለ አንድም አለ። የማምረት አቅሙ ከፍ ያለ ነው። ይሄኛው በእጥፍ ይጨምራል ማለት ነው። ባለ አንድ ሲሆን 3500 ያመርታል። ባለ ሁለት ሲሆን ከ7000 አጃክሶች በላይ ያመርታል ማለት ነው። በስምንት ሰዓት ውስጥ በስምንት ሰዓት ውስጥ እስከ 7500 በላይ ያመርታል ማለት ነው። ባለ ሁለቱ ባለ አንዱ 3500 ያመርታል። የዋጋ ልዩነቱ አለው ብዙም ባይሆንም አለው። ቅርጽ የሚያወጣ ሚክስ ካረግን በኋላ ኬሚካሎች አሉ እንደነገርኳችሁ፣ ሀገር ውስጥ ሁሉም ኬሚካሎች አዲስ አበባ ሀረር ባህር ዳር ሙሉ በሙሉ የሚገኙ ኬሚካሎች ናቸው። ስለዚህ ማንኛውም ከስተመር አዲስ አበባ መጡ ሳይሆን እዛው ባለበት ሁኔታ ኬሚካሉን እናገናኛቸው። እንዳልኩ ኬሚካሎች አሉ፣ የተለያዩ ኬሚካሎች አሉ። እነዛን ኬሚካሎች በመቀላቀል ወደ ሚክሰሩ እናቦካቸዋለን። እሱ የራሳችን የምንሰጣቸው ለከስተመሮቻችን ፎርሙላ አለ። በፎርሙላው መሰረት ያንን ኬሚካል ያቦካሉ። ካቦኩ በኋላ ወደ ማሽን ይወስዳሉ። እንግዲህ አሁን የምትመለከቱት የአጃክስ ሚክሰር ወይም መደባለቂያ ማሽን ነው። ይህ ማሽን እስከ 60 ኪሎ ግራም ከ5 እስከ 10 ደቂቃ ውስጥ ባለው መቀላቀል ይችላል። ስለዚህ ይህንን ኬሚካሎችን እያንዳንዱን ኬሚካል ፎርሙላ አላቸው። እነሱን ፎርሙላዎች በመመዘን መዝኖ ወደዚህ ኬሚካል ውስጥ ማስገባት ነው ማለት ነው። እንግዲህ ይህ አሁን የምታዩት ፋንክሽን ላይ ነው። አሁን ያስገባ ነው ለሳምፕል ኬሚካሎችን አንድ ላይ የተቀላቀሉ ኬሚካሎችን ነው። ይህ አምስት አይነት ኬሚካሎች ገብተውበታል። ላብሳ፣ ሲልኬት፣ ዶሎማይት፣ ሶዳሽ እና ኤስ ኤል ኤስ ናቸው። እንዲሁም የራሱ ከለር አለው። ይህንን ኬሚካል የሚፈጥረው የራሱ ለአጃክስ የተዘጋጀ የከለር ኬሚካል አለ። እሱን ስንቀላቀልበት ነው። አሁን ሙሉ 80% ዶሎማይት ነው። ዶሎማይት ነጭ ነው። ከእምነበረድ የተሰራ የተፈጨ የድንጋይ ምርት ነው። ከሌሎች ፈሳሽ ኬሚካሎች ጋር በመቀላቀል ነው አጃክስን ማምረት የምንችለው። ስለዚህ ይህ አጃክስ ኬሚካል እነዛ ከሱ ጋር ተቀላቅሎ ከለር ስንጨምርበት የምንፈልገውን አይነት ከለር ይሰጠናል ማለት ነው። ይህ ከወጣ በኋላ እዛ ላይ እንደተመለከት ነው። የራሱ ቴብል አለ። ቴብል አለ። ቋት አለ። ቋቱ ጎን ላይ ሰፋ ያለ ቦታ ስላለው ከስር ይህን ኬሚካል ማሽኑ በምናሽከረክረው ጊዜ ከስር መቀበያ አለው። ከስር ተቀብለን እዛው ማሽኑ ጎን ለጎን ነው ማድረግ ያለብን ማሽኑን ማለት ነው። አንድ ላይ ነው የምናደርገው። ከዛ ከዚህኛው የወጣውን ኬሚካል በስር አውጥተን ከዛ ነው ወደ ፕሎደሩ የምንወስደው። እዛው እዛው አርገን ስፔሱን መካከለኛ በመሃል ስፔስ ተላላፊ አርገን ከሚክሰሩ ወደ ፕሎደሩ አስገብተን ራሱ ይዞት ይወጣል። ካቦኮ በኋላ ወደ ማሽኑ ይወስዳሉ። ይሄ ማሽን አሁን ለከስተምራችን የታዘዘ ማሽን ነው። ይህን ማሽን የተሰራው በማንዋል ነው ማኗሊ እንዲቆረጥ ተደርጎ ነው። በከተር የሚጠቀሙ ከሆነ ደግሞ ትንሽ ገንዘብ ተጨምሮ እዚህ ጋር ከተር ስምንት ስምንት ሲወጣ በፕረስ ሃይድሮሊክ ፕረስ የሚገፋ ራሱ የሚቆርጥ ማሽን ይገጠምለታል ማለት ነው። አዎ እዚጋ ይቦካል፣ ጊርቦክሱ ፕረስ አርጎ በዚህኛው በኩል ቅርጹን ይዞ እንዲወጣ ያደርግልናል ማለት ነው። በዛ በኩልም በዛ በኩልም ያለው ተመሳሳይ ፋንክሽን ነው። በሁለት በኩል በአንድ ዲናሞ መሀል ላይ ውስጥ አለ ውስጥ ዲናሟችን አለ። በቀላሉ በአንድ ዲናሞ እና በአንድ ጊርቦክስ በሁለቱም በኩል እንዲጠቀሙ አድርገን ይሰራል። ፍጆታው ይቀንሳል ማለት ነው። ያ ባለ ሁለት ማሽን ከሆነ አንደኛ ቦታ የመያዝ አቅሙ በጣም ሰፊ ነው የሚሆነው። ይሄ ግን ቦታው በጣም በጥቂት ቦታ መስራት ይቻላል ማለት ነው። ፕሮዳክሽኑን ይጨምርልናል ማለት ነው። አንድ ማሽን ነው ግን ፕሮዳክሽኑን ይጨምረናል። ሁለተኛ ደግሞ ሀይል ይቆጥብልናል። ይሄን ማሽን ስንጠቀም አንድ ዲናሞ እና አንድ ጊርቦክስ ነው የምንጠቀመው። ሁለተኛ ስንገዛ ማሽኑን ሁለት ማሽን ከምንገዛ አንዱን ማሽን በምንገዛበት ሰዓት ሁለት ማሽን ብንገዛ ከ3 ሜትር ከ50 በላይ ቦታ ይይዛል። ይሄኛውን ስንሰራ ግን አንድ ሜትር ከሰባ ነው የሚሆነው ስለዚህ ብዙ ቦታ ለሌላቸው ሰዎች በጣም ጥሩ አማራጭ ነው ማለት ነው። ይህንን ማሽን ሲወስዱ ብዙ አይነት ጥቅሞች አሉት። አንደኛ ሙሉ ስልጠና አለ፣ ሙሉ ስልጠና አለ። ሁለተኛ ከዋስትና ጋር አንጻር አንድ አመት ሙሉ ዋስትና እንሰጣለን። ሶስተኛ ደግሞ ይህንን ማሽን በራሳቸው በሚወስዱት ማሽን ሰርተው አይተው ነው ይዘው የሚሄዱት፣ እዚሁ ሰርተው ነው የሚሄዱት። አዎ ከኬሚካል አንጻር ደግሞ የት ኬሚካል እንደሚገኝ እያንዳንዱ ኬሚካል የተለያዩ ቦታዎች አሉ። መርጠው የገበያውን ሁኔታ አይተው እንዲገዙ እናማክራቸዋለን ማለት ነው። ሁለት አይነት ነው እንዳልኳችሁ፣ ባለ አንድ የሚያወጣለ፣ ባለ ሁለት የሚያወጣለ። ባለ አንዱ ዋጋው 320 ሺ ብር ነው። ባለ ሁለቱ ይህን የምትመለከቱት ደግሞ 380 ሺ ብር ነው ዋጋቸው። ይህን ያህል ብዙ ልዩነት የለውም። ይሄ ሞር አድቫንቴጅ አለው ማለት ነው። ይህንን ፕሮዳክት ስንጠቀም ምንም አይነት ሽታም የለውም። በኬሚስቶች ነው ስልጠናውን ሙሉ የሚወስዱት። አንድ አጃክስ ሲሰራ አንድ አጃክስ የኬሚካሉን ዋጋ የኤሌክትሪክ ኮንሰፕሽኑን ዋጋ እና የሁማን ሪሶርስ ዋጋ ጨምሮ ጠቅላላ አንድ አጃክስ ለመስራት ስድስት ብር ከ20 ሳንቲም ይጨርሳል። በአንድ አጃክስ ሙሉ ጠቅላላ ካርቶኑንም ሙሉ ፕሮዳክሽኑን ጨርሶ አንድ አጃክስ ትራንስፖርቱንም ጨርሶ ክፍለ ሀገር ሙሉ ኢትዮጵያ ከአሁን ወደ መቀሌም ሊሆን ይችላል፣ ወደ ሀረርም ሊሆን ይችላል። ሙሉ ፕሮዳክሽኑን ጨርሶ 6 ብር ከ20 ሳንቲም ሞር አሁን አዲስ አበባ ውስጥ ለሚሰራ ሰው እዚሁ ከሆነ ትራንስፖርት አይኖርበትም። ባለሁለቱ ሁለቱ ከሆነ 380 ሺ ብር ነው በአንድ በኩል የሚያወጣው ከሆነ ደግሞ 320 ሺ ብር ነው ማለት ነው። ሚክሰሩ 60 ኪሎ ሚክስ ያደርጋል። ለሁለቱም ተመሳሳይ ሚክሰር ነው የሚገጠምላቸው ማለት ነው። ባለሁለቱ ሲሆን ከ7000 ጀምሮ ይሰራል። ባለ አንዱ ሲሆን ደግሞ ሶስት ሺህ አምስት መቶ ይሰራል። ስለዚህ አንድ አጃክስ ስድስት ብር ከሃያ ይጨርሳል ካልን አንድ ሰው በቀን ሶስት ሺህ አምስት መቶ ሲሰራ ስድስት ብር ከሃያ ከስምንት ብር ከሃምሳ በላይ የሚሸጥ ከሆነ የሚያከፋፍል ለአከፋፋዮች የሚያስረክብ ከሆነ ከሁለት ብር በላይ ያገኛል ማለት ነው ስለዚህ ሶስት ሺህ አምስት መቶ ሰርቶ በቀን ከሰባት ሺህ ብር ጀምሮ ይሰራል ማለት ነው ዜን ባለሁለቱ ሲሆን ደግሞ ባለሁለቱ ሲሆን ደግሞ እጥፍ ከ14000 ብር ጀምሮ ይሆናል። ማለት እንግዲህ አጃክስ በሀገራችን ውስጥ በጣም በሁሉም ቦታ ማለት ይቻላል ተደራሽነት አለው። ወደ ገጠርም ስንሄድ የተለያዩ ቦታዎች፣ በሁሉም ቦታ በሆቴሎችም ቢሆን ተጠቃሚነቱ እጅግ የሰፋ ነው። ስለዚህ አጃክስ ምርት አላቂ በመሆኑ ዲማንዱ በጣም ከፍተኛ ነው። ይህንን ዲማንድ ከስተመሮች ይዘው ቢሰሩበት በጣም አዋጭ ነው ማለት ነው። እንግዲህ ቀደም ብዬ እንደተናገርኩት አንድ ሁለት ባለሁለቱ ሲሆን 7500 ይሰራል። ቢያንስ ሚኒመም ሁለት ብር ቢያተርፍበት ስምንት ብር በላይ ቢያከፋፍል አሉ አሁን አጃክስ ከሀያ ብር ጀምሮ ነው የሚሸጠው። ከ15 ብር ነው የገባው ግን ሚኒመሙን ነው እየተናገርን ያለ ነው እኛ ሁለት ብር ትርፍ እንኳን ቢይዙ ዋጋው እስከ 14 ሽብር ትርፍ ማግኘት ይችላሉ። በቀን ዴማንዱን በየቀኑ ዴማንዱን ካገኙት እስከ 14 ሽብር ማግኘት ይችላሉ ማለት ነው። ስለዚህ በወር ሲሰላ ወደ 400 ሽብር ትርፍ ይኖረዋል ማለት ነው በወር ውስጥ ፕሮፊቱን ማግኘት ይችላል ማለት ነው። ግን እያንዳ አሁን በተናገርኩት እያንዳንዷን ቀን ለተረካቢዎች ሲያስረክብ ነው ይህን ያህል ትርፍ ሊያገኝ የሚችለው። ጃክስ ለማምረት ስድስት ብር ከሃያ ከሆነ ሁለት ብር በላይ አትርፈው ቢያንስ በቀን እስከ 14 ሺህ ብር ያገኛሉ። ይህንን 14 ሺህ ብር በወር ራሱን ፕሮፊት ራሱን ይመልሳል ማለት ነው። ግን ሙሉ ለሙሉ ዴማንዱን ማግኘት አለባቸው ማለት ነው። ተጠቃሚውን ማቅረብ አለባቸው። አዎ በሚገባ ማቅረብ አለባቸው። እኛም እናገናኛቸዋለን፣ የተለያዩ ቦታዎች እንጠቁማቸዋለን፣ እናገናኛቸዋለን። ብዙ አከፋፋዮች አሉ፣ ከእነሱም እናገናኛቸዋለን፣ እንጠቁማቸዋለን። ኮስት ላይ ኬሚካሎቹ እዚ ሀገር ውስጥ ስለሚገኙ የማይክሮ ወጮቹ በጣም ይቀንሳሉ። እነዚህን ኬሚካሎች እናገናኛቸዋለን። በቀጥታ ፕሮዳክሽን ኮስት እንደተናገርኩት ስድስት ብር ከሀያ ቶታል ኮስት ይጨርሳል። እሱም የሰራተኞችን ችሎ ኤሌክትሪክ፣ የካርቶን ሁሉንም ፕሮዳክሽን ጨምሮ ለአንዷ አጃክስ ለአንድ አጃክስ ስድስት ብር ከሀያ ሳንቲም ይጨርሳል። ይህንን ፕሮዳክሽን ከጨረሱ በኋላ ለከስተመር በምን አይነት ብር ነው የማስረከብ የሚችሉት? አሁን ያለው የገበያ ሁኔታስ እንዴት ነው ብለው ማጥናት አለባቸው። ስለዚህ አሁን በአሁኑ ወቅት አጃክስ ከ15 ብር እስከ 20 ብር እየተሸጠ ነው የሚገኘው። አሁን ያለን እኛ የምንሰራቸው ጥራት ያለው ስታንዳርድ ያለው ከ15 ብር እስከ 20 ብር የሚሸጥ ነው። ግን እኛ እየተናገርን ያለነው ሁለት ብር እንኳን ቢያተርፉ ከ8 ብር ከ50 በላይ ቢሸጡ ትርፋማ ይሆናሉ ማለት ነው። ሁለት ብር ቢያገኙ በአንድ አጃክስ ሁለት ብር ካገኙ፣ ይህ ማሽን ደግሞ 7500 በላይ ያገኛል። ስለዚህ ወደ 15000 ብር በቀን ይገኛል ማለት ነው። አስራ አምስት ሺህ ብር ንጹህ ትርፍ ይገኝበታል ማለት ነው። ኬሚካሎቹ ዶሎማይት፣ ሲልኬት፣ ላብሳ፣ ኤስኤልኤስ እና ከለር አለ። እሱን በመቀላቀል ነው አጃክስ የምናመርተው። እንግዲህ አዲስ አበባ ውስጥ አለ የኬሚካል አቅርቦት አለ። ስፔሲፊክ ስፔሲፊክ የሆኑ ቦታዎች አሉ። አዲስ አበባ፣ ሐረር፣ ወደ ወለጋም አለ። እነዚህን ኬሚካሎች የሚያገኙባቸው ሙሉ ለሙሉ የሚያገኙባቸውን ቦታዎች ነው እየነገርን ያለው። ወይም 80 ፐርሰንቱን እዛ አግኝተው ፈሳሽ ኬሚካሎች አሉ፣ እነሱን በሚያመጡበት መንገድ እኛ እናመቻችላቸዋለን። አሉ፣ እዚህም አሉ፣ ባህር ዳርም አለ፣ አዲስ አበባም አሉ። አዲስ አበባ ውስጥ በጣም በበርካታ ቦታዎች ኬሚካሎች ይሸጣሉ። እሱንም ከእኛ ነው የሚያገኙት። ስልክ ቁጥር እንሰጣቸዋለን ከእነሱ ጋር የኬሚካሉን ዋጋ አውቀው እንትን ይላሉ። ስንሰራው ግን ይህንን ማሽን እያንዳንዱን ዋጋ ሊስት አውጥተን ፎርሙላውን አውጥተን አንዷን አጃክስ ሲሰሩ 6 ብር ከ20 ሳንቲም ስለሆነ የእያንዳንዱን ዋጋ ቫሪ ስለሚያደረግ እዛ ላይ ሲመጡ ሞር ይረዱታል፣ ማለት ነው። እንግዲህ ኤሌጋንት ማሽነሪ በሜንቴናንስ በኩል ብዙ ድጋፎችን ነው የሚሰጠው። ኤሌጋንት ማሽነሪ እዚህ መጥተው አንድ ከስተመር መጥቶ እዚህ ማሽኑን ሰልጥኖ ሲሄድ የኬሚካሉ ስልጠና ብቻ አይደለም የምንሰጠው፣ ይህ ማሽን እንዴት እንደሚገጣጠም እንዴት ተፈቶ እንደሚነቃቀል፣ እንዴት እንደሚገጣጠም ሁሉን ነገሮችን አሳይተን ነው እና አሰልጠነን ነው የምንሰጠው ስለዚህ አሁን ማሽን አንዱ ቤሪንጉ ሲበላ ቢበላሽበት ምክንያት አብዛኛውን ጊዜ ቤሪንግ ነው ሊበላሽ የሚችለው ኩሽኔት ማለት ነው ኩሽኔቷ ስትበላሽ ያች ኩሽኔት እንዴት ተፈታ እንደምትሄድ ጊርቦክሱ የሆነ እንከን ሲያጋጥመው ተፈቶ እንዴት እንደሚሄድ አሁን ክፍለ ሀገር ላይ ላሉ ሰዎች ሲወስዱ ያን ማሽን ሙሉ ለሙሉ ማሽኑ ሊበላሽ ይችላል። ሞተሩ እንዴት እንደሚፈታታ እንደሚገጣጠም እና ሞተሯ ከተበላሸች ሞተሯን ፈታው እንዴት ወደኛ እንደሚልኩልን እዚሁ ሙሉ ስልጠና ሰጥተናቸው ነው የሚሄ ስልጠናው ነፃ ነው። ሙሉ ነፃ ነው። ኬሚካል ፎርሙላ ስልጠና ና የመገጣጠም ስልጠና ሙሉ ለሙሉ ነፃ ነው። በሚወስዱት ማሽን አይተው ሰልጥነው እንዴት ፋንክሽኑ እንዴት እንደሚሰራ አይተው ሰልጥኖ ነው ይዘው የሚሄዱት። እንግዲህ ይሄ ማሽን የሚፈታቱ ነገሮች አሉ፣ ተዛው ሲልድ የሆኑም እንትኖች አሉት፣ እና አሁን ስክሩዎች አሉት ሁሉም እዚ ጋር ፋንክሽን ላይ የሚሰሩት ከሀውሲንጉ በስተቀር ሌሎቹ የሚፈታቱ ናቸው። እነዛን እንዴት ፈታተው እንደሚወስዱ ሙሉ ስልጠና እንሰጣቸዋለን ማለት ነው። ኤሌጋንት ማሽነሪ ሾፒንግ ጥራት ላይ የተለያዩ ድርጅቶችን ሄዶ አማክሮ ነው እየሰራ ያለው። እንግዲህ ለዚህ ማሽን የሚሆነውን ግባት ምን አይነት ብረቶችን መጠቀም እንዳለበት፣ ምን አይነት ጊርቦክሶችን መጠቀም እንዳለበት ከተለያዩ ድርጅቶች ጋር ኮንሰልት አድርገን ስለምንሰራ ለየት ያደርገናል መርካቶ